ሰላሙ አሌይኩም ወረህማቱላ በረካቱ ድና። የተከበራችሁ የቻናሪ የቻናዴ ተከታዮች እንዴት ናችሁ? ሁላችሁ ለም ሰላም ብያለሁ። ያላችሁበት አላህ ሰላም ያደርጋችሁ። ውደ ሸር ላይክ እያደረጋችሁ ለምታበረታቱ ልጆች ከልብ እናመሰግናለን። አሁንም ሸር ላይክ እያደረጋችሁ አበረታቱን እያልኩኝ ዛሬ የመጣሁበት ብዙ ነገሮች አሉ። ያው ከብዙ ነገሮችን አንዱን ልበላችሁ ብዬ ነው መቼለት ነው በለቀኩት ቦታ ወይም ደግሞ እንደዚህ ቦታ የሚያክል ነው ምናምን እያልኩ በለቀኩት ቪዲዮ ላይ አብዛኛዎቻችሁ አንዳንድ እንትኖች የሰጣችኋችሁ የአስተያየቶች የሰጣችኋችሁ አላችሁ እና ውዶች ምናለ መሰላችሁ ቦታ በጣም ያ አሁን ላይ እንደውም ቀንሷል ነው ምለው። አሁን ካለው አንጻር ያው ሰው ብዙ ጊዜ አሁን ቦታ መግዛት ላይ ያን ያክል እንትን እየቀነሰ ስለሆነ ቦታ እንደውም አሁን ላይ በጣም አሪፍ ነው። አንድ ሰሞን ታስታውሱ ከሆነ አንድ አመት ላይ በጣምም ተወዶ ነበረ። ቦታ በጣም ኦቨር ነክቶ ነበር ጨምሮ ነበረ። አሁን ያለው ታይም ደግሞ በጣም አሪፍ ነው ነው የምለው ማለት ነው ከበፊቱ። ስለዚህ ያው ብዙዎቻችሁ ደግሞ አንድ ቴ እንደውም ኮሜንትሽን ያው አላወጣሁትም እንጂ ኮንዶሚኒየም ቢመዘገቡ ኮንዶሚኒየም ተመዝግበው ቢሰሩ አይሻልም ወይና ያልሽኝ እህቴ ያለሽ ማለት ነው እንደዛም አቅማቸው እንትን ካለ መብታቸውን ይቻላል እኮ እንደዛም ማለት ነው። ግን ግን መሬትን የሚያክል መሬት ላይ የሚያርፍን የሚያክል ነገር የለም። ምክንያቱም ኮንዶሚኒየም ማለት ያኔ ልጆቻችሁ እንደ ልባቸው እንትን የሚሉበት አይደለም። የራሳችሁ ግቢ ሆኗል በራሳችሁ እንትን የምትሉትና እዛ ላይ ሆናችሁ ደግሞ ልዩነት አለው ማለት ነው። እና ተጠናክራችሁ ያን ያክል ውድ የሚባል እኮ አደለም በእርግጥ አዎ። ግን ምንዛሬውም እንደዛው መጠን አሁን ላይ ያለው ነገር አሪፍ ስለሆነ የሚጎዳችሁ ነገር አይደለም ማለት ነው። እንደኔ እንደኔ ኮንዶሚኒየም ተመዝገቡ እንደዛ አድርጉ ሳይሆን ምላችሁ ያም በትርፍ እንትናችሁ ካላችሁ ተመዝግባችሁ ቢቀመጥላችሁ ነው ለእናንተ ይጠቅማችኋል። ነገር ግን ነገር ግን ቦታን የሚያክል መሬትን የሚያክል አፈርን የሚያክል ነገር የለም። አሁን ላይ ያለው አየር አሪፍ ነው፣ ብትገዙ የተመረጠ ነው ብዬ ነው የማስበው ማለት ነውና እንዲሁም ደግሞ ወደ አሰናገር እንዴት ነው ቤት መስራት አልተጀመረም ወይ እንቅስቃሴ የለም ወይ እናም ብላችሁ ለጠይቃችሁ ልጆች አሁን ላይ ገና ነው። ያው ህጋዊ እስከሆነ ድረስ መንግስት የመራው ስለሆነ ምንም የሚያሳስባቸው ነገር የለም፣ ትሰራላችሁ ማለት ነው። ደርቃም እንኳን አሰናገር አደለም ደርቃ ራሱ መንግስት ስለመራው መንግስት ህጋዊ እያደረገው ስለሆነ ያው ካርታው ገና ሰው እጅ ላይ ስላልገባ ነው እንጂ ባለቤቱ እጅ ላይ ስላልገባ ነው እንጂ ቁጥር እንደተሰጠው ታውቃላችሁ። ስለዚህ ያ ቁጥር ተሰጠው ማለት መንግስት ስለመራው ህጋዊ ስለሆነ ምን የሚያሳስባችሁ የሚያሳስባችሁ ነገር የለም፣ ልላችሁ ነው። ስለዚህ አሁን ላይ ባለው አየር ብትገዙ የተመረጠ ነው ነው ምለው። ያ ማለት አሁን እናንተ ብዙዎቹ፣ አብዛኛዎቹ አሁን እታች ላይ ያ ገጠር ነው እና ምን የምትሉ ልጆች አላችሁ ና ያ ምንም ገጠር የሚሆንበት ምክንያት የለም። አሁን ካለንበት አንጻር በዛ ስለማቀው ነው እና ያደር ከተማ የሚስፋፋ ወደ ገጠር ነው። ገጠሩ አሁን ከተማ እየሆነ ነው። ስለዚህ ከተማ የሚሆነ ወደ ገጠራማ ቦታ እየተስፋፋ ስለሚሄድ አሁን ቤት መስራት ተጀመረ ቢባል ወላ ቦታ አታገኙ፣ በጣም ይወደዳል ማለት ነው። አሁን ላይ ቦታ ብር ከምታስቀምጡ ቦታ ብትከዙ የተመረጠ ነው። ያ ማለት ደግሞ ህግ ወጣ አይደለም ብዙ እያልኳቸው ያለሁት ቢያንስ የተመራ ወይም ቁጥር የወጣለት ቦታዎች አሉ አሁን አብዛኛዎቹ እንደዚህ ካርታና ፕላን ስላልወጣለት ብለው የሚተው ልጆች ስላሉ፣ የአሁን እናንተን አንደኛ ሀጅ አይፈርስም። መንግስት የመራው ስለሆነ እናንተን የምትጎዱበት አንዳቱም ነገር የለም። መንግስት የመራው ነገር ሁሌም ያን ይጠቅማቸዋል፣ እናንተ ማለት ነው። ስለዚህ ብዙ ኮሜንቶች አንዳንድ የተለያየ ነገር ስለማይ እኔ ህጋዊ፣ ደግሞ ህጋዊ ነው እንጂ ህገ ወጥ ግዙ አላልኳቸው ሙዶች። ያው አሁን ላይ ኢንሻላህ እኛም ህገ ወጥ ላይ ያለ ነው የሚመራል እየተባለ ያው ቁጥር ማን ተመዝግበናል እንሻላ ባላ ፈቃድ ህጋዊ እንደሚሆንልን ተስፋ እናድርጋለን። ያው ብዙዎቻችሁ አብዛኛዎቹ አረብ ሀገር ያላችሁ ህገ ወጥ ላይ ያላችሁ ስለምትኖሩ በተለይ ኮምቦልቻ በእኔ አካባቢ የምትኖሩ ሰዎች ያ ሁሉም በዛ አካባቢ የተመዘገበ ስለሆነ ባላ ፈቃድ ህጋዊ እንደሚሆንልን ተስፋ እናድርጋለን ማለት እንሻላ። አሁንም ደግሞ መግዛት የምትፈልጉ ልጆች ህጋዊ ግዙ። ብር ቢቀመጥ ነው የሚጨምረው ነገር የለም አፈር ላይ ያለ ነገር ግን ወሳኝ ቦታ ላይ ወይ መንግስት የመራበት ቦታ ላይ ከሆነ እናንተን አይጎዳችሁም። ለጊዜ ቢቀንስ ጊዜ ነው እንጂ ሁሌም አንድ አይነት እንትን አይኖርም። ስለዚህ ቀጣይ ላይ ደግሞ ለእናንተ የሚያተርፋው ውጤታማ የሚያደርጋችሁ ስለሚሆን ማለት ነው። ከቻላችሁ ትሰሩበታላችሁ፣ ካልቻላችሁ ደግሞ ትሸጡታላችሁ። ይሄን ሀጃም የሚያፈርስባችሁ የለም እንላችሁ ነው እንዲሁም ደግሞ አንቺ ህጋዊ ላይ ነሽ ወይ እንዴት ስናምን ምላላችሁ። ብዙ ጊዜ እኔ ያለማዳመጥ ችግር ነው እንጂ የእኔ ህጋዊ አይደለም። ስንት ካሬ ነው ብላችሁ የጠይቃችሁ ልጆች አላቸው፣ ሁለት መቶ ካሬ ነው የኔ ህጋዊም አይደለም። ኢንሻላህ እንደነገርኳችሁ በቅርቢያው ተመዝግቧል። ባላ ፈቃድ መንግስት ህጋዊ አድርግልን ሉአ እያደረግን ነው እየጠበቅን ነው ማለት ነው ልጆች። እና ይህን ይመስላል። ዛሬ በዚህ ርዕስ ነው የመጣሁት። አሁንም ቦታ የምትፈልጉ ልጆች ካላችሁ ያው ብዙዎቻችሁ የጠይቃችሁን ልጆች ባላችሁኝ ዋጋ ስላላገኘው ነው ያላቀረብኩላችሁ ማለት ነው። አሁን ለምሳሌ ካርታና ፕላን ይወጣለት እታች በድሮ ምሪስ ላይ ከሶስት ነጥብ በታች ቢያንስ እስከ ሁለት ነጥብ አምስት መቶ ሺህ ፈልጊልኝ ያለችኝ እህት ያለች፣ ብዙ ዋጋ ስለማይገኝ ያው ስላላገኘውኝ ዝም አልኳት መልስም አልሰጠዋትም። እንዲሁም ደግሞ አንዲት እህቴ እንደዚሁ ቦታ ፈልግልኝ ብላኛለች ያሰናገር ያው በእናንተ በምትሉት ዋጋ ስለማላገኝ ነው ዝም የምላችሁ፣ ውዶች አቅማችሁ እንደሚችለው እንዲ አቅማችሁ ስለምትገዙ ያን ባላችሁኝ ዋጋ ስለማላገኝ ለዛ ነው ዝም የምላችሁ ማለት ነው። ቦታኛ ደግሞ ስትገዙ ቤተሰብ መቷይቶላችሁ እኔ ይሄ ይሆናችኋል ብዬ ግድ ለእናንተ ግዙ ሳይሆን የምትፈልጉ ወይም ቦታ ቤተሰብ ወጣ ወርዶ የማይፈልግላችሁ ከሆነ በእኔ በኩል መንሻላ መምጣት ትችላላችሁ እናቀርብላችኋለን። ቤተሰብ ያየ ቤተሰብ ለእናንተ ይጠቅማል። አሪፍ ነው ቦታው ያሉትን ቦታ ለእናንተ ምርጡላችኋል። ላይ ይሄ ጥሩ ነው ካሏችሁ ትገዛላችሁ ማለት ነው። ግን ግን አብዛኛው ቤተሰብ ለእናንተ ስለሚያፋርስባችሁ፣ ብዙውን ጊዜ የብዙ ልጆች ምትን ብሩን ለመጠቀም ብቻ አንዳንድ ቤተሰብ ቦታ ያፋርሱባችኋል ማለት ነው። ያ እንዳይሆን እራሳችሁ ማስባችሁ የቦታ መግዛት ፍላጎት ካላችሁ ቤተሰብ አይቶ እንደዚህ እንደዚህ ነው ካሏችሁ፣ ኧረ አይሆንም እንኳ ቢሏችሁ የራሳችሁን በቃ ነ እንዴት ነው ምናምን ብላቸው በሌላ ማጣራት እንጂ ምናልባት አንዳንድ ቤተሰብ ብራቸውን ብቻ ፈልጎ እናንተ ቦታ እንዲያገዙ የሚፈልግ ሊኖር ይችላል። አለ ኋላ በዛ ምክንያት እንዲያከላክሉባቸው እየኖዱ ሲ እና እንሻላ መግዛት የምትፈልጉ ልጆች ካላችሁ ቁጥር አስቀምጠላቸኋለሁ ታናገሩኛ ያላችሁ እንሻላ። በሌላ ቪዲዮ እስከምንገናኝ ድረስ ሸር ላይክ እያደርጋችሁ አበረታቱን።